በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት ሃያ ሦስት በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ዮሴፍ ሊቀጳጳሳት ወኢላሬዮስ ወዲዮናስዮስ ወጣንቅያቅ ወቴዎዶስዮስ ወቲላኦስ ወዮሳብ ወገድላ ወእስክንድርያ ሰማእት ዘነግ ምስባክ መዝሙር 78 ከቁጥር 10 እስከ 11 ወይ ረአዩ አሕዛብ በቅድመ አእየንቲነ በቀለ ደሞሙ ለአግብርቲከ ዘተክእወ ይብአ ቅድሜከ ገአሮሙ ለሙቁሃን የቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 16 እስከ 34 ያለው ኃይለ ቃል እንዲህ ይላል። እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። እንግዲህ እንደ እባብ ብልሆች እንደ ርግብም የዋሆች ሁኑ። ከክፎች ሰዎች ተጠበቁ፣ ወደ አደባባዮች አሳልፈው ይሰጧችኋልና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 የመጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ ስድስት ከቁጥር 17 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። የዚህን ዓለም ባለጸጎችም እንዳይታበዩ ደስ እንዲለንም በባለጸግነቱ ብዛት ሁሉን አብዝቶ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጸግነታቸው እንዳይታመኑ እዘዛቸው፣ በጎ ስራን እንዲሰሩ በበጎ ስራም ባለጸጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ መከራቸው። በሚመጣውም ዓለም እውነተኛውን ሕይወት ለማግኘት ለራሳቸው መልካም መሠረት የሚሆንላቸውን መዝገብ እንዲሰበስቡ መከራቸው። ጢሞቴዎስ ሆይ የተሰጠህን አደራ ጠብቅ። ከንቱ ነገር የሚያመጡትንና እውነትን በሐሰት የሚያረቁ ርኩሳንንም ተለያቸው። እነርሱ በሃይማኖት ከሚገኘው ተስፋ ወጥተዋልና፣ ጸጋ ከአንተ ጋር ይሁን። አሜን። በሎዶቅያ ተጽፎ በቲቶ እጅ ወደ ጢሞቴዎስ የተላከ መጀመሪያው መልእክት ተፈጸመ። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ያዕቆብ መልእክት ምዕራፍ አንድ ከቁጥር አስራ ሁለት እስከ አስራ ዘጠኝ ያለው ኃይለ ቃል እንዲህ ይላል። መከራን የሚታገሰው ሰው ብፁዕ ነው፣ ተፈትኖ እግዚአብሔር ለሚወዱት ተስፋ ያደረገላቸውን የሕይወት አክሊል ይቀበላልና የሚፈተን ሰው ቢኖር እግዚአብሔር ይፈትነኛል አይበል። እግዚአብሔር ለክፉ ነገር አይፈትንምና እና እርሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ምኞትም ከጸነሰች ኀጢአትን ተወልዳታለች። ኀጢአትም ከተፈጸመች ሞትን ተወልዳታለች። የተወደዳችሁ ወንድሞቻችን ሆይ አትሳቱ። መልካም ሀብት ሁሉ ፍጹም ዕድልም ሁሉ ከላይ ነው፣ ከብርሃናት አባት ዘንድ ይወርዳል። እርሱም መለወጥ የሌለበት ነው። ከእጁም የሚያመልጥ ምንም የለም። ለፍጥረቱ ተቀዳሚዎች እንሆን ዘንድ በፈቃዱ በእውነት ቃሉ ወለደን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 15 ከቁጥር 1 እስከ 9 ያለው ኃይለ ቃል እንዲህ ይላል። ከይሁዳ ሀገርም የወረዱ ሰዎች እንደ ሙሴ ሕግ ካልተገዘራችሁ ልትድኑ አትችሉም እያሉ ወንድሞችን ያስተምሩ ነበር። ሕዝቡም እጅግ ታወኩ ጳውሎስንና በርናባስንም ተከራከሯቸው። ስለዚህ ነገርም ጳውሎስንና በርናባስን ጓደኞቻቸውንም በኢየሩሳሌም ወዳሉት ወደ ሐዋርያትና ቀሳውስት ሊልኳቸው ተማከሩ። ከቤተ ክርስቲያንም በተላኩ ጊዜ ወደ ሰማርያና ወደ ፊንቄ ደርሰው አሕዛብ ወደ ሃይማኖት እንደ ተመለሱ ነገሯቸው፤ ወንድሞችንም ሁሉ እጅግ ደስ አሰኟቸው። ወደ ኢየሩሳሌምም በደረሱ ጊዜ ምዕመናንና ሐዋርያት ቀሳውስትም ተቀበሏቸው፤ እግዚአብሔርም በአሕዛብ መካከል ያደረገላቸውን ነገሯቸው። ነገር ግን ካመኑት ከፈሪሳውያን ወገን አንዳንዶች ተነስተው ትገዝሯቸው ዘንድና የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባል አሉ። ሐዋርያትና ቀሳውስትም ስለዚህ ነገር የሚያደርጉትን ያዩ ዘንድ ተሰበሰቡ። ብዙ ክርክርም ከተከራከሩ በኋላ ጴጥሮስ ተነስቶ እንዲህ አላቸው። ወንድሞች ሆይ፣ ስሙ። ለአሕዛብ ከአፌ የወንጌሉን ቃል እንዳሰማቸውና እንዲያምኑ እግዚአብሔር አስቀድሞ እንደመረጠኝ እናንተ ራሳችሁ ታውቃላችሁ። ልብን የሚያውቅ እግዚአብሔርም ለእኛ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 83 ከቁጥር 6 እስከ 7 እስመ መምህረ ሕግ ይሁብ በረከተ ወየሐውር እም ኃይል ውስተ ኃይል ወያስተረኢ አምላከ አማልክት በጽዮን። የቅዱስ ሉቃስ ወንጌል ምዕራፍ ስድስት ከቁጥር ሠላሳ ስድስት እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል ሰማያዊ አባታችሁ የሚራራ እንደሆነ እናንተም የምትራሩ ሁኑ። አትፍረዱ፣ አይፈረድባችሁምም። አትበድሉ፣ አይበድሏችሁምም። ይቅር በሉ፣ ይቅርም ይሏችኋል። ስጡ፣ ይሰጣችኋልም። የሙላና የበዛ የተትረፈረፈም መልካም መስፈሪያ በዕቅፋችሁ ይሰጧችኋል፣ በሰፈራችሁበትም መስፈሪያ ይሰፍሩላችኋል። ምሳሌም መሰለላቸውና፣ እንዲህ አላቸው። እውር እውርን ሊመራ ይችላልን? ሁለቱስ በጉድጓድ ውስጥ ይወድቁ የለምን? ከመምህሩ የሚበልጥ ደቀ መዝሙር የለም። ለሁሉም መጠኑ እንደ መምህሩ ይሆናል። በወንድምህ ዓይን ውስጥ ያለውን ጉድፍ ለምንታያለህ? በዓይንህ ውስጥ ያለውን ምሰሶ አታይምን? ወንድምህንም ወንድሜ ሆይ ታገስ በዓይንህ ያለውን ጉድፍ ላውጣልህ ልትለው እንደምን ትችላለህ? አንተ ግን በዓይንህ ውስጥ ያለውን ምሰሶ አታይም። አንተ ግብዝ አስቀድሞ ከዓይንህ ምሰሶውን አውጣ። ከዚህ በኋላ በባልንጀራህ ዓይን ውስጥ ያለውን ጉድፍ ታወጣ ዘንድ አጥርተህ ታያለህ። ክፉ ፍሬን የሚያፈራ መልካም ዛፍ የለም፣ መልካም ፍሬ የሚያፈራ ክፉ ዛፍም የለም። ዛፍ ሁሉ ከፍሬው ይታወቃል። ከእሾህ በለስን አይለቅሙም፣ ከደንደርም ወይንን አይለቅሙም። መልካም ሰው ከልቡ መልካም መዝገብ መልካምን ያወጣል፣ ክፉ ሰውም ከልቡ ክፉ መዝገብ ክፉ ነገርን ያወጣል። ከልብ የተረፈውን አፍ ይናገራልና ለምን አቤቱ አቤቱ ትሉኛላችሁ፣ የምላችሁን አታደርጉም። ወደ እኔ የሚመጣና ቃሌን ሰምቶ የሚያደርገውም ሁሉ የሚመስለውን አሳያችኋለሁ። መሰረቱን አጥልቆ ቆፍሮ የመሰረተና ቤቱን በዓለት ላይ የሰራ ሰውን ይመስላል። ብዙ ፈሳሾች በመጡ ጊዜ ጎርፎች ያን ቤት ገፉት፣ ሊያነዋውጡትም አልቻሉም በዓለት ተሰርቷልና። ቃሌን ሰምቶ የማያደርገው ሰው ግን ቤቱን ያለ መሰረት በአፈር ላይ የሰራ ሰውን ይመስላል። ጎርፎች ገፉት፣ ወዲያውኑም ወደቀ። የዚያን ቤት አወዳደቁ ታላቅ ሆነ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።